በጥሩ ጉናሽ ስለሆነች ነው። አንደኛ ብዙ ዘር የሚሳደቡ ሰዎች አሉ። አንድ ቀን ስትናገሯቸው ሰምቼ አላውቅም። ማንን ተናግራቸዋል? ወንድ ሆኖ ዘር የምትሳደቡላቸው የምናቁ ማንን ተናግራቸዋል? ስለሚከተላት ለመጣል እንጂ ያናክል ክፉ ነገር አስባ ግን አልነበረም። ማነ ዙ አንዴ አዳምጥኝ። ሀቢባን እኛ የምንናገርበት ምክንያት የራሳችን ሰው ስለሆነች ጉራጌ ስለሆነች ባህላችንን ስለምታቅ፣ ሌላ ብሔር ስለማያቀኝ እንደፈለገ ይናገር። ጉራጌ የሆነ ከጉራጌ ማህፀን የተወለደ ይሄን ንግግር ሲናገር ልክ ስላልሆነ እንጂ ሌሎቻችሁ አፋችሁን ሀያ አራት ሰዓት ስለ ጉራጌ ብከፍቱ ንቀናችሁ ነው የምናልፈው። አይመለከተም። አንቺ ቀንተች ነው፣ ሀቢባ ቀንተች ነው እርበይ ሳላት ጉራጌ ምርኪ ነገር ወጥቶ መልስ አይሰጥም። እኔ በደንብ ነው የማውቀው የጉራጌን ማህበረሰብ

ለናት በቃጠይቅ በእናቷ በአባቷ ጉራጌ እሷላትዳግም ነው። ቤቱ ረብሳ ነው ወይስ ታወያያለህ? ዘድ ልክ ነሽ፣ ከጎንሽ ነኝ። አንቺ አብስሌት ልክ ነሽ። አሁን ንግርሽ እንዴት ነው? ወይ ተደማመጡ። መንሱር ተራቢ በተራ በተራ ተወያዩ። ዮዳ ቤቱን ወይም በስነ ስርዓት አወያዩ። ሁሉም ነው እዚ ሀቢባ ጋ ለምደው አይ ነው ቆይ፣ ብራዘር። በመጀመሪያ ሁላችሁም ትልቅ ሰዎች ናችሁ፣ ራሳችሁን ተቆጣጠሩ። ግን ትልቁ ችግር እዚህ ጋር ምንድን ነው? ብዙዎቻችሁ የምትናገሩት እናንተ ስትነኩ ብቻ ነው። አሁን ጉራጌው ስለ ጉራጌው ብቻ ማሰብ የለበትም፣ አማራው ስለ አማራው ብቻ ማሰብ የለበትም። ችግለሰብ ያጠፋችሁ ጥፋት በሙሉ እንደ እኩል እዩትና ኦፍ ኮርስ አሁን ምን ሆነ ጉራጌው ጉራጌ ሲነካ ብቻ ነው መጮም የሚፈልገው። አማራው አማራ ሲነካ ብቻ ነው መጮም የሚፈልገው። ትግሬው ትግሬው ሲነካ ብቻ፣ ኦሮሞ እንደዛ ከሆነ በነዚህ ግብዝነት ነው። ገባችሁ? እኔ ስለተነካ አይደለም፣ ማንም አነካኝም። እኔ ማንም ስለነካኝ አይደለም። እዚህ ጋር የለጠፍኩት ፎቶ ደግሞ ተበደሉ የተባሉ ግለሰቦች ናቸው። እነዚህም ደግሞ ክሊር መሆን አለበት። ለጉራጌና ለአማራ የተናገረችው ነገር ቪዲዮ ክሊር ነው ኦኬ፣ በጉራጌ ማህበረሰብ የተናገረችው ለጉራጌ ማህበረሰብ ወጣ ይቅርታ መጠየቅ አለባት። የአማራ ማህበረሰብ የተናገረችው፣ ቆይ አሰማሻለሁ። ምንም ችግር የለም። ቻርጅ እያደረኩት ነው። ባትሪ ሞቶ ያነኛ ስልክ ዜድ። እንደዛ አትበይ። ዝም ብለሽ አንቺ ሷ ስለምትወጃት እኔ ባደወይ፣ ያለመረጃና ማስረጃ አልናገርም። አንድ ሺህ መረጃ እደረግልሻለሁ የማዳመጥና የመስማት እንትን ካላችሁ ማለት ነው ግን ችግሩ ኢትዮጵያውያኖች እኮ ይኸውልሽ ጌች አንድ ነጥብ አምስት ሚሊዮን ህዝብ አስገድሎ እኮ ጌታቸው ለምንድን ነው በሚሉ የማይወጡት እንትን ላይ ነኝ ሻ እየሰራ ነው ምን እየቆረሱት ነው አይደለም ሚኪ በጣም ይሄን ነገር በደንብ አላዳመጥክም፣ አልሰማኸውም። እኔ የተረዳበትን ስታዳምጠው ሌላ እኔ የማላውቀው ቪዲዮ ወይም እኔ ግን አቢባ እኮ ከብልጽግና መንግስት ጋር ነው የምትሰራው። መደገፍ መብት ነው። ቆይ የሀቢባ ኃጢአቶች ብዬ ፖስት ቻለሁ በመረጃ እና በማስረጃ። ዝም ብዬ ከመሬት ተነስቻለሁ። ግን ሁለቱን ነገር ነው ፎከስ ማድረግ የፈለጋቸው፣ ተው፣ የአማራ ብሔርተኞች የጉራጌ ብሔርተኞች ደግሞ የጉራጌውን ጉዳይ ነው። በቁስ እንዴ! ስለ ጉራጌ ማህበረሰብ የተናገረችው ክሌር የሆነ ዲስስፔክት ነው። ስለ አማራ የተናገረችው ክሌር የሆነ ዲስስፔክት ነው። ያንን ደግሞ ጉራጌዎች ደግሞ ሬስፖንስብልቲ ወስደው እየሰሩበት ነው። እሷ ጉራጌ ናት፣ በእናቷም በአባቷ ጥርት ያለች ጉራጌ ናት። ገባችሁ? ያን ነገር በማድረጓ ለህዝቧ ወጥታ በአደባባይ ይቅርታ መጠየቅ ሲገባት ልጄ ስለተሰደበ፣ ጭራሽ እኔ ሰይጣንን አመልካለሁ ስድሳ ስድስት ሆናለሁ ማለት ተገቢ ነው። ለምን ህዝብ መከበር ስላለበት ከዚህ ያለው ተባላ ችግር የለብኝም አሁን ስለ ጉራጌ አይመለከትህም ያሉትን ሰዎች ምን ትላችኋለህ ተገንጥለዋል የራሳቸው ሀገር ፈጥነው አልገባም ጀመር የወለ ነው ነው

የምለው ግን ጋይስ እኔ አንድ ነገር ዝማተረጋግማንቺ ማን ያውቅሻል? አንቺ ጉራጌ ሁኚ አትሁኝ፣ ለጉራጌ ማህበረሰብ ጉራጌ ማህበረሰብ ራሱ እጅ ነው በፓርላማ የወከለው አለ እኮ የፓርላማ የፌዴሬሽን ምክር ቤት ላል አንቺ ማን ወከለሽ? ማን ያውቅሻል? አንተ ራስህ ስራ ከዝ ማን አንተ አንተ ዝም ብለሽ ተወርቀ ለናንተን በል። መንሱር ትክክለኛ መንሱር አይደለም፣ በራሱ ኮንፊደንስ የለውም እ መንሱር አይደለም

ሀይባ ንካት አሉ። ከዚህ በኋላ አንተ ወንድ እናት ወልዳሃለች፣ ገብተዋል። ወንድ ከሆንክ ወንድ ነኝ፣ ከኔ ጋር ተነጋገር። ና ክፈት ቪዲዮ፣ እኔም በቪዲዮ ወጣለሁ። እኔ እናንተ እናውራ፣ ወንድ ከሆንክ ዝም ብለህ እዚህ ግባ ማይባል ትርካ ታዳምጣላችሁ። ሁላችሁም ግን ብታዳምጡ መልካም ነው፣ ትላልቅ ሰዎች ናችሁ። እንደዚህ መሆን ጥሩ አይመስለኝም። አንደኛ ነገሮችን በከፊል ማየት የለባቸው። ስለ ነፍጠኛ ያለችሁ ላሰማችሁ ነፍጠኛ ስለሆነ ስሟ እማታመዛዝን ነው የመሰለኝ። ስማ ነፍጠኛ ስለሆነ ስሟ እማታገናዝም መስሎ ነበረ። ዝምብላ አማራ ሲባል ዝምብላ ምጠላኝ መስላኝ ነበር ስሟ ነፍጠኛ ስለሆነ። ስለዚህ ይህ ምንድን ነው በደንባርጋበደንባርጋ አዳምጥ። ነፍጠኛ ስለሆነ ስሟ ነፍጠኛ ስለሆነ ስሟ ነፍጠኛ ማለት ስሟ አይደለም። ነፍጠኛ ታይተሏ ነው አለ እንዴ ነፍጠኛ ብላ ስትመጣ ስሟ የማታገናዝብ ለሀቢባ ነፍጠኛ አያገናዝብም። ነፍጠኛ አማራ ብሎ እንደ ቆርቆሮ የሚጮው ነው። ለሷ አማራ ሲባል ዝም ብሎ መቶ ሳያገናዝብ የሚናገር ነው ያለችው። አሁን ብዙ ጊዜ እና አማራ ብሔርተኞች አውቃችሁ ነው ያችሁ አውቃችሁ ነው እንጂ ሀቢባ ከብልጽግና መንግስት ጋር እየሰራች ገንዘብ እያሰባሰበች ከነተስፋዬ ሀረርጊ ጋር ከቅልቦች ጋር እየሰራች ድሮን ድሮን የሚገዛበት ብር እሷ በምታሰባስበው እንደሆነ ታውቃላችሁ። ግን እሱ ሌላ ጥያቄ ነው። የጉራጌ ማህበረሰብ እንተናገረችው ክሊር የሆነ ዲስስፔክት ነው፣ ክሊር የማያዳግም እንትን የማይል ኦኬ። ስለዚህ ይሄ አጉን ላይቅ እንትን ልሁን በቃ ዚጋ የብሽሽቅ ውስጥ ልግባ ምናምን አይደለም። ኦኬ ሚኪ ፓስተር እዮዳብ ንጉስ እዮዳብ፣ እኔ አሁን ከዚህ አንደኛ ተቆርጦ ሊሆን ይችላል። ሁለተኛ ደግሞ ስሟ የሚል አልሰማሁም። ምን ሆነ እዚህ ላይ ማለት ነው? ለምሳሌ አረ በጌታ ስለራስ ነው አንዴ ነው። ሁለተኛ ደግሞ በዚህ ጉዳይ ላይ እኔ ሀቢላን ጠይቃት አለ ነፍጠኛ ስለሆነ ስሟ እያለች እኔ ሀቢባን በፉል ሬስፔክት ትጠይቃታለች። ስሟ ሚል አልሰማሁም። እኔ ለምሳሌ ማለት ነው ወዲህ ሚል አልሰማውም። ነፍጠኛም ከኔ አረይ፣ በቃል እኮ ነፍጠኛ ስለሆነ ስሟ እያለች ነው ብራዘር፣ ስሟ የለም ከዚህ አለ አውቆ ነው እንዴ? ረቢኪ እንዴ? ጣጣ ቢኪ እንደዚህማ ባለ ሆናል። አብስላት አይሰማሽም እንደ አዲስ ገቢ ነው ሚኪ ወደ እሷ። ስለዚህ ምንም ብትለው ስነስርዓት አድርግ። እኔ የምቆም ልጅ ነኝ፣ ከፖይንቱ ላይ ነኝ። እኔን አዳምጠኛ እንደ ሚኪ ስለሆነ በስመ አማራ የማታገናዝብ መስሎኝ ነበር ነው ያለች። ወርድ ባይ ወርድ

አማራ ስለተባለ ዝምብላ ብላ የምትጠላኝ ነፍጠኛ ስለሆነ ስሟ እና ሚኪ አማራ አያገናዝብም እንዴ? ምን እያልክ ነው? ኖ እኔ ይኸውልሽ እኔ የተረዳሁት አንደኛ ገብቼ እጠይቃታለሁ። ሁለተኛ አሁንም ቢሆን ይህ ቢሆንአንንምታስገባ የምታደርገው ነገር የለም። ወረድ ተሰድበናል፣ ይቅርታ የምታስጠይቅ ሆነ ህዝብን ይቅርታ አስጠይቅ ምንም ክላሪፋይ የምታደርግልን ነገር የለም። ገብተሀል አንተ እንዴ? አልገባኝ አልገባኝም።

የነዋ ጋይስ አውቅ እኔ ጊዜ የለኝም። አውቆ ሰዎች ከሆነ ሰው ጋር መታረቅ ሲፈልጉ ወይም ገብተው የሆነ ነገር መስራት ሲፈልጉ አውቆ እንደዛ ያደርጋሉ። ሚኪ ከዚህ በፊት ምን ነበር ያደረገው አማራና ጉራጌን ሲያጣላ ነበር አሁን ጆሮ እየሰማ የአማራ ደም ቢኖረው አማራነቱ ቢያመው ጆሮ እየሰማ ስሟ ነፍጠኛ ስለሆነ ዝም ብላ ሳታገናዝብ እኔን የምትሰድበኝ መስሎኝ ነበረ እያለች አማርኛ መማር ያለብህ እኛ ጉራጌዎች ሳይሆን አንተ ነህ። አማራ ትጠላኛለች ብዬ ነበር የማስበው፣ አማራ በስመ ነፍጠኛ ስለያዘች ዝም ብላ ከኔ ጎን የምቆም ሳይሆን የምጠላኝ መስሎኝ ነበር እያለች ነለት አንድ ሀሳቤ ልናገር እናኖረ ኔ ቆ ላችሁ እዚህ ጋ ለፍጠኛ የልጅቷ ስም ነው ስ አንደርስታንድ ፓርክ እሱ አልጠፋብኝም፣ ግን ያለችው ስምሽ ነፍጠኛ ስለሆነ የምታገናዝቤ አልመሰለኝም። በስመ አማራ ተጠኛሽ ስ ይ ወርድ እሷ የተናገረችውን ቃል በቃል ነው አሁን የደገምኩላችሁ። ነፍጠኛ ያገናዝቧል። አማራ የተማረ ህዝብ ነው። ኦኬ እኛ